ምዕራፍ አስራ ስድስት መናና ድርጭት እንደ ወረደላቸው። የእስራኤልም ልጆች ማኅበር ሁሉ ከኤሎም ተጓዙ። ከግብፅ አገር ከወጡ በኋላ በሁለተኛው ወር ከወሩም በአስራ አምስተኛው ቀን በኤሎምና በሲና መካከል ወዳለችው ወደ ሲን ምድረ በዳ ወጡ። የእስራኤልም ልጆች ማህበር ሁሉ በሙሴና በአሮን ላይ አንጎራጎሩ። የእስራኤልም ልጆች አሏቸው፣ በስጋው ምንቸት አጠገብ ተቀምጠን እስክንጠግብ ድረስ እንጀራና ስጋ በምንበላበት ጊዜ በግብፅ ምድር በእግዚአብሔር እጅ ምን ነው በሞትን ይህን ጉባኤ ሁሉ በራብ ልትገርሉ እኛን ወደዚህች ምድረ በዳ አምጥታችኋልና አሉ። እግዚአብሔርም ሙሴን በሕጌ ይሄዱ ወይም አይሄዱ እንደሆነ እኔ እንደፈትናቸው እነሆ ከሰማይ እንጀራ አዘንብላችኋለሁ። ህዝቡም ወጥተው ለዕለት ዕለት የሚበቃውን ይሰብስቡ፣ እንዲህም ይሆናል በስድስተኛው ቀን ያመጡትን ያዘጋጁ ዕለት ዕለትም የሚለቅሙት ይልቅ ሁለት እጥፍ ይሁን አለው። ሙሴና አሮንም ለእስራኤል ልጆች ሁሉ እግዚአብሔር ከግብፅ ምድር እንደወጣችሁ ማታ እግዚአብሔር ከግብፅ ምድር አወጣችሁ ማታ ታውቃላችሁ። የእግዚአብሔርንም ክብር ጥዋት ታያላችሁ። በእግዚአብሔር ላይ ያንጎራጎራችሁትን ሰምቷልና በእኛም ላይ የምታንጎራጉሩ እኛ ምንድነን አሉ። ሙሴም እግዚአብሔር ያንጎራጎራችሁበትን ማንጎራጎራችሁን ሰምቷልና በመሸ ጊዜ ትበሉ ዘንድ ሥጋን፣ በማለዳ ጊዜ ትጠግቡ ዘንድ እንጀራን እግዚአብሔር ይሰጣችኋል እኛ ምንድነን? ማንጎራጎራችሁ በእግዚአብሔር ላይ ነው እንጂ በእኛ ላይ አይደለም አለ። ሙሴም አሮንን ለእስራኤል ልጆች ማኅበር ሁሉ ማንጎራጎራችሁን ሰምቷልና ወደ እግዚአብሔር ፊት ቅረቡ በል አለው። አሮንም ለእስራኤል ልጆች ማኅበር ሁሉ በተናገረ ጊዜ ወደ ምድረ በዳ ፊታቸውን አቀኑ፣ እነሆም የእግዚአብሔር ክብር በደመናው ታየ። እግዚአብሔርም ሙሴን አለው፣ የእስራኤልን ልጆች ማንጎራጎር ሰማሁ። ማታ ሥጋን ትበላላችሁ፣ ማለዳ እንጀራን ትጠግባላችሁ። እኔም እግዚአብሔር አምላካችሁ እንደሆንኩ ታውቃላችሁ በላቸው። እንዲህም ሆነ፣ በመሸ ጊዜ ድርጭቶች መጡ፣ ሰፈሩ ሰፈሩንም ሸፈኑት። በማለዳ በሰፈሩ ዙሪያ ጠል ወድቆ ነበር። የወደቀው ጠል ባለፈ ጊዜ እነሆ በመሬት ላይ እንደ ውርጭ ነጭ ሆኖ ድንብላል የሚመስል ደቃቅ ነገር በምድረ በዳ ታየ። የእስራኤልም ልጆች ባዩት ጊዜ እርስ በርሳቸው ይህ ምንድነው? ተባባሉ፣ ያ ምን እንደሆነ አላወቁምና። ሙሴም አላቸው፣ ትበሉ ዘንድ እግዚአብሔር የሰጣችሁ እንጀራ ይህ ነው። ታደርጉት ዘንድ እግዚአብሔር ያዘዘው ነገር ይህ ነው። እያንዳንዱ ሰው ለቤተሰቡ ለእያንዳንዱ አንድ ጎሞር ይሰብስብ። እንደ ቤተሰቡ ቁጥር ለእያንዳንዱ በድንኳኑ አብረውት ከሚኖሩት ጋር ይሰብስብ። የእስራኤልም ልጆች እንዲሁ አደረጉ። አንዱ አብዝቶ አንዱም አሳንሶ ሰበሰበ። በጎሞርም በሰፈሩበት ጊዜ እጅግ ለሰበሰበ አልተረፈውም፣ ጥቂትም ለሰበሰበ አልጎደለበትም። ሁሉም እያንዳንዱ ሰው ለየቤቱ ሰበሰበ። ሙሴም የእስራኤልን ልጆች ማንም ከእርሱ አንዳች ለነገ አያስቀር አላቸው። ነገር ግን ሙሴን አልሰሙትም። አንዳንድ ሰዎችም ከእርሱ ለነገ አስቀሩ፣ እርሱም ተላ ሸተተም። ሙሴም ተቆጣቸው። ሰውም ሁሉ ለየራሱ ጠዋት ጠዋት ሰበሰበ፣ ፀሐይም በተኮሰ ጊዜ ቀለጠ። እንዲህም ሆነ፣ ስድስተኛው ቀን ሁለት እጥፍ አድርገው እያንዳንዳቸው ሁለት ጎሞር እንጀራ ሰበሰቡ። የማኅበሩ አለቆች ሁሉ መጥተው ለሙሴም ነገሩት። ሙሴም እግዚአብሔር የተናገረው ይህ ነው፣ ነገ እረፍት ለእግዚአብሔር የተቀደሰ ሰንበት ነው። ነገ የምትጋግሩትን ዛሬ ጋግሩ፣ የምትቀቅሉትንም ቀቅሉ፣ የተረፈውንም ሁሉ ለነገ እንዲጠበቅ አኑሩ አላቸው። ሙሴም እንዳዘዘ ለነገ አኖሩት፣ አልሸተተም፣ ትልም አልሆነበትም። ሙሴም የእግዚአብሔር ሰንበት ዛሬ ነውና ብሉት፣ ዛሬ በሜዳ አታገኙትም። ስድስት ቀን ልቀሙት፣ ሰባተኛው ቀን ግን ሰንበት ነው በእርሱ አይገኝም አለ። በሰባተኛው ቀን እንዲሆነ ከህዝቡ አንዳንድ ሰዎች ሊለቅሙ ወጡ፣ ግን ምንም አላገኙም። እግዚአብሔርም ሙሴን ትእዛዞቼንና ሕጎቼን ለመስማት እስከ መቼ እምቢ ትላላችሁ? እግዚአብሔር ሰንበትን እንደሰጣችሁ ይዩ። ስለዚህ በስድስተኛ ቀን የሁለት ቀን እንጀራ ሰጣችሁ። ሰው ሁሉ በቤቱ ይቀመጥ፣ በሰባተኛው ቀን ማንም ከቤቱ አይሂድ አለው። ሕዝቡም በሰባተኛው ቀን አረፈ። የእስራኤል ልጆች ስሙን መና ብለው ጠሩት። እርሱም እንደ ድንብላል ዘር ነጭ ነው፣ ጣዕሙም እንደ ማር እንጀራ ነው። ሙሴም እግዚአብሔር ያዘዘው ነገር ይህ ነው፤ ከግብፅ ምድር ባወጣችሁ ጊዜ በምድረ በዳ ያበላ ኋችሁን እንጀራ ያዩ ዘንድ ከእርሱ አንድ ጎሞር ሙሉ ለልጅ ልጆቻችሁ ይጠበቅ አለ። ሙሴም አሮንን አንድ ወርቅ መሶብ ወስደህ ጎሞር ሙሉ መና አግባበት ለልጅ ልጆቻችሁ የሚጠበቅ ዘንድ በእግዚአብሔር ፊት አኑረው አለው። እግዚአብሔርም ሙሴን እንዳዘዘ እንዲሁ ይጠበቅ ዘንድ አሮን በምስክሩ ፊት አኖረ። የእስራኤልም ልጆች ወደሚኖሩባት ምድር እስከሚወጡ ድረስ አርባ ዓመት መናን በሉ። ወደ ፊኒቆንም ምድር እስኪመጡ ድረስ መና በሉ። ጎሞርም የሦስት ላዳን መስፈሪያ ዐሥረኛ ክፍል ነው።